የዘንድሮውን የውድድር አመት ዋንጫ በማንሳት እንደሚያጠናቀቅ ከፍተኛ ግምት ሲሰጠው የነበረው ሊቨርፑል አልሆነለትም። ባለፉት አራት ተከታታይ የፕሪሚየር ሊግ ጨዋታዎች በሁሉም ተሸንፏል። ሊቨርፑልን ምን ነካው? ሊቨርፑል ለምን አቃተው? የሚለውን ጉዳይ በጣም ብዙ ሚዲያዎች በዚህ ሰዓት እየተነጋገሩበት ይገኛሉ። ሊቨርፑል በውድድር አመቱ እስካሁን ድረስ ካደረጋቸው ዘጠኝ ጨዋታዎች በአራቱ ከተሸነፈ በኋላ ከአርሰናል ጋር የሚኖረው የነ ነጥብ ልዩነት ዛሬ መድፈኞቹ ክሪስታል ፓላስን የሚረቱ ከሆነ ወደ ሰባት ከፍ ይላል። ይህም ደግሞ ሊቨርፑል ከዚህ በኋላ የአርሰናል ስጋት መሆኑን ያስቀረዋል ተብሎ ነው የሚጠበቀው። አርሰናል ዛሬ እጅግ በጣም ወሳኝ ጨዋታውን ማድረግ አለበት። ከክሪስታል ፓላስ ጋር የሚደረገው ጨዋታ ፈታኝ እንደሆነ ቢታመንም የነ ሊቨርፑልን መሸነፍ ነጥብ መጣል ተከትሎ ከነሱ ጋር ልዩነቱን ለማስፋት በማንቸስተር ሲቲ ደግሞ ስጋቱ ውስጥ ላለመውደቅ ሲል አርሰናል ፈታኙን የክሪስታል ፓላሱን ጨዋታ በድል አድራጊነት ይወጣል ተብሎ ይጠበቃል። ይሄ ብቻ ሳይሆን ጋብርኤል ማግሃሌሽ በዛሬው ጨዋታ ላይ አይኖርም። ኤብሪቼ ኢዜ ደግሞ የቀድሞ ክለቡን ይገጥማል። ኦሊቪየ ግላስነር ስለ ኤብሪቼ ኢዜ ያሉትንም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 የደወል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። ይህንን ስለምታደርጉ ከልብ ከልብ እናመሰግናለን ክበሩልንም እንላለን ሊቨርፑል አቅቶታል የሊቨርፑል ደጋፊዎች እና አሰልጣኝ አርነ ስሎት ይህንን ማመን አለባቸው ብለው በጣም ብዙ የእግር ኳስ ባለሙያዎች እየተናገሩ ይገኛሉ በእርግጥ ሊቨርፑል በዘንድሮ የውድድር አመት እንዲህ ይሆናል ብሎ የገመተ ማንም የለም ሊቨርፑል ብዙ ሰዎችን አሳስቷል ምክንያቱም በዘንድሮ የውድድር አመት የፕሪምየር ሊጉን ዋንጫ ለማንሳት ብዙም አይቸግርም ባለፈው የውድድር አመት ያደረገውን ነገር ከግምት ውስጥ በማስገባት ከአራት መቶ ሃምሳ ሚሊዮን ፓውንድ በላይ ወጪ አውጥቶ አዳዲስ ተጫዋቾችን ወደ ቡድኑ በመቀላቀሉ ሊቨርፑል ታምኖ ነበር ከሌሎቹ የፕሪሚየር ሊግ ክለቦች በበለጠ ነገር ግን የመጀመሪያዎቹን አምስት ጨዋታዎች ካሸነፈ በኋላ ቀጥለው በመጡት አራት ጨዋታዎች በሙሉ ተሸንፏል በሊቨርፑል አንደኝነት ላይ መመካት የነበራቸው ቸው ደጋፊዎቹ አንገታቸውን አቀርቅረዋል። ጥያቄዎችን አንስተዋል። ከወዲሁም ደግሞ የሊቨርፑል ልሳኖች እንደሚነግሩን ከሆነ ሊቨርፑል ቤት ተስፋ የመቁረጥ ስሜት አለ ነው። መጪዎቹ ዘጠኝ ወራት ሩቅ ይሆኑብናል ብለው ሰግተዋል። በየጨዋታው ላይ የማይደሰቱበትን ነገር የሚያዩበት ዘጠኝ ወር ከፊት ለፊታቸው እንዳለ ይሰማቸዋል። በእርግጥ የሊቨርፑል ያለፈው የውድድር አመት ከአሰልጣኝ ዩርገን ክሎፕ ወደ አሰልጣኝ አርነ ስሎት የሚሸጋገሩ ተደርሶበት ያንን የመሰለ ታላቅ አሰልጣኝ በአዲሱ በአርንስሎት ሲተካ ለሽግግር የተወሰነ ጊዜ ይፈልጋል ተብሎ ሀሳብ የሚሰጥበት ነበር። ግን አርንስሎት ዘዴኛ ነበሩ። ሙሉ በሙሉ የየርገን ክሎፕን አካሄድ ሳያጠፉ መጠነኛ ጭማሪዎችንና ማስተካከያዎችን አድርገው 2024/25ን በሻምፒዮንነት አጠናቀቁ። ተስፋዎች ጨመሩ። በአሰልጣኝ አርንስሎትና በሊቨርፑል ላይ የሚተማመኑ ሰዎች ሀሳቦቻቸውን ከዚህም ከዚያም ያዋጡ ያደንቋቸው ሰው ያንቆለጳጵሷቸው ያዙ። ደግሞ የሊቨርፑል ባለስልጣናት ከ450 ሚሊዮን ፓውንድ በላይ አወጡና በጣም በርካታ ግን ደግሞ ትልልቅ የሚባሉ ተጫዋቾች ለአርን ስሎት እንዲጨመሩላቸው አደረጉ። እነ ሉዊስ ዲያዝ፣ ዳርዊን ኔዣ አይነት ተጫዋቾች ደግሞ ተሸኙ። ከሊቨርፑል ጋራ መለያየት ሆነ ያለፈው የውድድር ዓመት ለትራንዚሽን ሲጠበቅ ሊቨርፑል ዋንጫ የበላበት፣ በዘንድሮ የውድድር ዓመት ደግሞ ሊቨርፑል ዋንጫ እንደሚበላ ሲታሰብ የትራንዚሽን የመሰለበትን መልክ ይዟል። ይህንን መቀበል ለሊቨርፑል ደጋፊዎች መራራ ሊሆን ቢችልም እውነቱ ይህንን እየመሰለ መጥቷል እና የሊቨርፑል ደጋፊዎች ከእውነቱ ጋር ራሳቸውን ማዛመድ ይኖርባቸዋል ነው ምክንያቱም ሊቨርፑል አሁን በብዙ መንገድ ይገለጽ ከተባለ ለምሳሌ ሊቨርፑል የፊት መስመር እንቅስቃሴ የሆነ የተነጣጠለ የተበጣጠሰ ነው እንጂ ጆይንትሊ የሚሰሩ ፊት መስመሩ ላይ የሚጫወቱ ተጫዋቾች በጋራ ዓላማ የሚንቀሳቀሱ አይመስሉም። የተከላካይ ክፍሉ ዲስኦርጋናይዝድ ሆኗል። በኢብራሂም አኮናቴ እና በቨርጅል ቫንዳይክ መካከል የነበረው ማንም ቢሆን የሚመካበት ያ ጥምረት አሁን አቅመቢስ ሆነው ሆኖ ይታያል። በአጠቃላይ በሊቨርፑል ቤት ውስጥ በጣም ብዙ ነገሮች አስቸጋሪ ሆነዋል። ስለዚህ ያለፈውን የውድድር ዓመት እንደ ትራንዚሽን እንደ ሽግግር ሊያሳልፍ ሲጠበቅ ዋንጫ ያሸነፈው ሊቨርፑል ዋንጫ እንዲያሸንፍ በጠበቅንበት የውድድር ዓመት ደግሞ አቅቶት አይተነዋል። ይሄ ሊቨርፑል በምንም አይነት ሁኔታ የፕሪሚየር ሊጉን እና የአውሮፓ ቻምፒዮንስ ሊግን ዋንጫ የማሸነፍ አቅም የለውም ይላሉ የቀድሞ የሊቨርፑል ተጫዋቾች እና የሊቨርፑል ልሳናት። እንደዚህ ሆነን ፕሪሚየር ሊጉን እንደዚህ ሆነን ቻምፒዮንስ ሊጉን ልናሸንፍ አንችልም ነው ነገሩ። ሌላው ከሊቨርፑል ጨዋታ ጋር ተያይዞ መነሳት ያለበት ነገር ሊቨርፑል ይህንን አዲሱን እውነት አምኖ መቀበል መቻል አለበት። ለአዲሱ እውነት ደስ ለማይለው ማንንም ለማያስደስተው፣ ግን እውነት ለሆነው ነገር ራሱን ማሳመንና መፍትሄ መፈለግ ይኖርበታል፣ ይጠበቅበታል የሚል ሀሳብን ይሰነዝራሉ። እንግዲህ አብዛኞቹ የእግር ኳስ አሰልጣኞች ትልልቅ የሚባሉ አይዲያዎች ይኖሯቸዋል። እግር ኳስን እንዴት ይጫወት የኔ ቡድን አጫወቱ ምን ይምሰል የሚለውን ነገር ያነሳሉ። ነገር ግን ምንም አይነት ሀሳብ ቢኖር በእንግሊዝ ፕሪሚየር ሊግ በዚህ ወቅት አንድ ቡድን ጠንካራ እና አሸናፊ ሊሆን የሚችለው አካላዊ ጥንካሬ ሲኖረው፣ የአየር ላይ ዱዌሎችን ማሸነፍ ሲችል፣ የሚሻገሩ ኳሶችን ወደ ጎልነት በመቀየርና የሚሻገሩ ኳሶችን ጎል እንዳይሆኑበት በሚገባ መከላከል ሲችል ነው። ይሄ አዲሱ እውነት የእንግሊዝ ፕሪሚየር ሊግ ላይ አሸናፊ የሚያደርግ አቅም ነው። የእንግሊዝ ፕሪሚየር ሊግ ፊዚካሊቲው ከዚህ በፊት የሚታወቃል። ነገር ግን ደግሞ አሁን የአየር ላይ ኳሶችን ሎንግ ቦሎችን መጫወት በጣም በጣም እየተዘወተረ ያለበትና ያንን የሚያዘወትሩ ክለቦች ደግሞ ውጤታማ እየሆኑበት ያለ ክለብ ነው። ሊቨርፑል ደግሞ አርንስሎት በትክክል ትላንትና ከጨዋታው በኋላ እንደ ተናገሩት በሎ ብሎክ የሚጫወቱና ሎንግ ቦል የሚጫወቱ ክለቦችን መቋቋም እያቃተ ነው። ይህንን ማመን አለብን፣ እዚህ ላይ በጣም ደካሞች ነን እያሉ ነው። ስለዚህ ደካማ የሆኑበትን ነገር ማስተካከል እና አዲሱን እውነት ተቀብለው ራሳቸውን ከአዲሱ እውነት ጋራ ማዛመድ ይኖርባቸዋል ነው እንዲህ ያለውን ተዛምዶ ከአዲሱ እውነት ጋር መፍጠር የፈለጉ ያሰቡ እንደሆነ ደግሞ የሊቨርፑል ሰዎች በጥር ወይም በክረምት ማርክ ጉሄን ማስፈረም የሚባለውን ነገር ሊተውት ይገባል ይላሉ። ለምን ሲባል ማርክ ጉሄ አሁንም አየር ላይ የሚላኩ ኳሶችን ከመከላከል አንጻር የሊቨርፑል ጠንካራ አቅም የመፍጠር ፍላጎትን ሊያሳካ፣ ሊያሟላ፣ ሊፈጽም ይችላል ተብሎ አይጠበቅም። ስለዚህ ከማርክ ጉሄ ትተው ሌላ ኤሪያል ዶዌሎችን ወይም የአየር ላይ ኳሶችን ሊያሸንፉ የሚችሉ ተጫዋቾችን መፈለግ ላይ ትኩረት ማድረግ መቻል አለባቸው የሚል ምክርም ይሰጣል ለአርኔ ስሎት የሚለገሰው ሌላኛው ምክር ከመሐመድ ሳላህ ጋራ በተያያዘ የወደከው ፍቅር ካለ፣ በሱ ላይ ያለህ መተማመን ካለ እስካሁን ድረስ ማመንህን ከዚህ በላይ ልንቃወሙ አንችልም። እስካሁን ድረስ የነበረውን ነገር እንዳለ እንቀበላለን፣ ግን ደግሞ ከአሁን በኋላ በመሐመድ ሳላህ ላይ በማመን እሱ ላይ ያለህን እምነት ለማስቀጠል በሚወሰን ማንኛውም ውሳኔ ሊቨርፑል ዋጋ እየከፈለ መቀጠል የለበትም። በቃ ለመሐመድ ሳላህ እጅግ በጣም አስቸጋሪ የሚባል የውድድር አመት ነው። መሐመድ ሳላህ አልቻለም፣ አልሆነለትም። ራሱን እስኪያስተካክል ድረስ ዳግም የመጫወትን እድል ከሌሎች ቅድሚያ እየተሰጠው ሊያገኝ አይገባውም ይላሉ። በእርግጥ ትላንትና ጎል አስቆጥሮ ይሆናል መሐመድ ሳላህ ነገር ግን ከጎል ውጭ የነበረው ፐርፎርማንስ ራሱ መሐመድ ሳላህም ሊያስታውሰው የሚፈልገው አይነት ፐርፎርማንስ አይደለም። ነው እውነቶቹ በቁጥር ተገልጸው ተቀምጠዋል። እነዚህም መካከል አንደኛው የሊቨርፑልን ማሊያ ከለበሰበት ጊዜ አንስቶ መሐመድ ሳላ እንዲህ ያለ ደካማ የቁጥር መረጃ ወጥቶበት አያውቅም። ለምሳሌ በአጠቃላይ ሀያ ሶስት ኳሶችን ነው ለማቀበል የሞከረው ከሞከራቸው ሀያ ሶስት የኳስ ማቀበል ጥረቶች አስራ ስድስቱ ብቻ ናቸው የተሳኩት። ድሪብል አድርጓል ወደ አራት ጊዜ ግን የተሳካው ድሪብል ከአራቱ አንዱ ብቻ ነው። ከዛ በተጨማሪ ግን ድዌሎችን ወይም የአንድ ለአንድ ግንኙነቶችን ከብሬንት ፎርድ ተጫዋቾች ጋር በሚያደርግበት ጊዜ አስራ አንድ ድዌሎች ነበሩ፣ በሁለቱ ብቻ ነው እሱ ብልጫ የወሰደው። ከአስራ አንድ ድዌሎች በሁለት ብልጫ እየወሰደ ከሀያ ሶስት የኳስ ማቀበል ጥረቶች ስድስቱን ብቻ እያሳካ አራቴ ድሪብል አድርጎ አንዱ ብቻ ስኬታማ የሚሆን ከሆነ መሐመድ ሳላ ጥሩ አይደለም። ይህንን ጥሩ ያልሆነን ልጅ ተቀያሪ ወንበር ላይ ለማስቀመጥ አሰልጣኙ አቅም ሊያጡ አይገባቸውም ነው። ስለዚህ ይህንን እውነት አምኖ መቀበል። ያለፈው የውድድር አመት ምንም ጥያቄ የለውም መሐመድ ሳላ ለሊቨርፑል የፕሪሚየር ሊጉን ዋንጫ ማሸነፍ ዋነኛ ምክንያት ዋነኛ ሰበብ ነው። አሁን ግን መሐመድ ሳላ አቅቶታል። ያለፈውን የውድድር ዓመት መነሻ በ ለማድረግ ለስካሁኑ ጨዋታ እድልም ክብርም ስለተሰጠው ይበቃዋል። አሁን ግን እውነቱን መቀበያ ጊዜ ነው የሚል ነገር ተነግሯል። በሊቨርፑል ማሊያ ትናንትና ሜዳ ላይ ከነበሩ ተጫዋቾች መካከል ኩርቲስ ጆንስ እና ሶቦስ ላይ የተሻለውን ጥረት ያደረጉ አንገታቸውን ቀና አድርገው መሄድ የተፈቀደላቸው ሁለቱ ተጫዋቾች ብቻ ናቸው። ሌሎቹ ጋር ግን እጅግ ከፍተኛ የሚባል ችግር አለ። አልሆነላቸውም። ስለዚህ አሰልጣኝ አርነስሎት እውነቱን ተቀብለው ሊቨርፑልን ቶሎ እንዲያገግ ማድረግ አለባቸው። የሊቨርፑል ልሳናት ዚስ ኢዝ አንፊልድ እና ዘ ሊቨርፑል ኤኮ የሚባሉት የዘንድሮን የውድድር ዓመት ወደ አውሮፓ ቻምፒዮንስ ሊግ የሚያስገባውን ውጤት ይዘን ማጠናቀቅ ከቻለን እሱ በቂና ጥሩ ነው ብለን እንወስዳለን። ማለትም ጀምረዋል። አርሰናል ከጥቂት ሰዓታት በኋላ በጣም በጉጉት የሚጠበቀውን ጨዋታ በኤምሬስ ስቴዲየም ያደርጋል። አርሰናል ዘንድሮ በጣም በጣም በጣም ያምራል። አርሰናል በጣም ጥሩ ነው፣ በጣም ጠንካራ ነው፣ የሻምፒዮንነት መልክ አለው። በዚህ ጉዳይ ላይ በጣም ተደጋጋሚ የሚባሉ መረጃዎችን ወደ እናንተ ስናደርስ መቆየታችን ይታወሳል። የአርሰናልና የክሪስታል ፓላስ ጨዋታን ማንሳታችን ከመጀመሩ በፊት ግን የተወሰነ ነገርን እንነጋገር። ሁኔታው ለአርሰናል ተመችቶታል ብለናል ቅድም መግቢያችን ላይ ምን ማለታችን ነው? እሱ የአርሰናል ዋንጫ የማንሳት ፍላጎት ወይም ገና የውድድር ዓመቱ ከመጀመሩ በፊት በዚህ የውድድር ዓመት አርሰናል ዋንጫ ማሸነፍ አለበት፣ ይህም ግዴታ ተብሎ መቀመጥ አለበት የሚል አስተያየት ከቀድሞ የአርሰናል ተጫዋቾች፣ ከእግር ኳስ ባለሙያዎች፣ ከደጋፊዎች፣ ከሚዲያው በብዛት የሚነገር ነው። ራሱ አርቴታ ይሄንን ይናገራል። ታዲያ አርሰናል ዋንጫ ማሸነፍ ግዴታው ነው በሚባልበት በዘንድሮ የውድድር ዓመት የአርሰናል ዋንጫ የማንሳት ፍላጎት ላይ በስጋትነት የሚጠቀሱ ክለቦች አሉ። ማን ሊያጨናግፍበት ይችላል? ማን ብልጫውን ሊወስድ በት ይችላል ስንል ሊቨርፑልን ነው በዋናነት የምናነሳው። ምክንያቱም ባለፈው የውድድር ዓመት ሊቨርፑል ሻምፒዮን ነው። ባለፈው የውድድር ዓመት ሲቲ አቅቶታል። ስለዚህ የሲቲ ገና መሆን የሊቨርፑል ደግሞ የሚያስፈራ ዝውውር ማድረግ በአምና ብቃቱ ላይ ሊቨርፑል የአርሰናል ዋነኛ ዋነኛ በቃ ተቀናቃኙ ይሆናል ተብሎ ተጠብቆ ነበረ። ሊቨርፑል ባለፉት አራት ተከታታይ ጨዋታዎች ሲሸነፍ፣ ምቹ ሁኔታ ለአርሰናል ተፈጠረ። ከተወሰኑ ጨዋታዎች በፊት በአምስት ነጥብ ይበልጠው ነበር። አሁን በአራት ነጥብ ይበልጠዋል። ዛሬ ካሸነፈ አርሰናል የነጥብ ልዩነታቸውን ወደ ሰባት ያሳድጋል። ሁኔታው ለአርሰናል በዚህ መንገድ ተመችቶታል። የራሱ ጉብዝና አንድ ነገር ሆኖ ዋነኛ ተፎካካሪዎቹ ይሆናሉ የሚባሉ ክለቦች ደግሞ በዚህ መንገድ መሸነፍ ነጥብ መጣል እናም ያቅታቸው ሲጀምር ሁኔታው በእርግጥም ለአርሰናል ተመችቶታል። አርሰናል ግን በዋናነት መመካት ያለበት በራሱ ጥንካሬ ላይ ነው። ሊቨርፑል እንዲሆነ ማንቸስተር ሲቲ እንዲሆነ ከሚለው በላይ የራሱን ጥንካሬ መተማመኛ ማድረግ አለበት። ምክንያቱም እነሱ አርሰናል ላይ ለመድረስ ነው። አርሰናል ደግሞ አንደኛ ነው። ስለዚህ አርሰናል አንደኝነት ከአንደኝነት በላይ ምንም ስለሌለ ንን ጥንካሬ በማስጠበቅ እነሱ ቢፍረቀረኩም እነሱ ጥንካሬያቸውን መልሰው ቢያገኙም አርሰናል ራሱ እስካላቃተው ድረስ ማንም የፕሪሚየር ሊጉን ዋንጫ ሊያሸንፍ አይችልም። ስለዚህ የአርሰናል መተማመኛው የሊቨርፑል ማቃት የማንቸስተር ሲቲ መቸገር አይደለም የራሱ ጎብዝና እንጂ። ዛሬ በተለየ ሁኔታ አርሰናል በክሪስታል ፓላስ ሊፈተን ይችላል። ክሪስታል ፓላስ በጣም ጥሩ ቡድን ስለሆነ ደግሞ በዚህ ጨዋታ ላይ ጋብሪኤል ማግሃሌሽ ወደ ሜዳ ላይገባ ይችላል። ይሄ ኦልሞስት እርግጠኛ እየሆነ ያለ መረጃ ነው። የተለየ ነገር ካልተከሰተ በስተቀረ አትሌቲኮ ማድሪድን አራት ለዜሮ በሆነ ውጤት ባሸነፉበት ጨዋታ ላይ ነው ጋብርኤል ማግሃለሽ ጉዳት እያጋጠመው። ይህንን ጉዳት ተከትሎ እንግዲህ ለጥንቃቄ ሲባል እርምጃዎች ተወስደዋል፣ ልምምዶችን አልሰራም። ይህንን በጋዜጣዊ መግለጫ ወቅት አርቴታ አረጋግጦ ተናግሮታል። ስለዚህ አርሰናል ከሱ ያገኘ የነበረውን ከማግሃለሽ ያገኘ የነበረውን የሊደርሺፕ ኳሊቲ የአየር ላይ ኳሶችን የመጠቀም አቅም እንደዚሁም ከቆሙ ኳሶች ጎል የማስቆጠር ጉብዝናውን እነዚህ እነዚህ ነገሮችን በሙሉ ሊያጣ ይችላል። ነገር ግን አርሰናል በክረምቱ የሰራው ትልቅ የሚባለው ስራ ያለምንም ጥርጥር እስኳዱን ማጠንከር እስኳዱን ማስፋት ነው። ስለዚህ በዛሬው ጨዋታ ላይ ዊሊያም ሳሊባ ወይ ከሞስኩዌራ ጋር ወይም ደግሞ ዊሊያም ሳሊባ ከሂንካፔ ጋር ተጣምሮ ወደ ሜዳ ሊገባ ይችላል። ግን የሊደርሺፕ ኳሊቲውን ግን ከማዕዘን ምት የሚሻገር የነበሩ ኳሶችን ወደሞ ጎልነት በመቀየር ረገድ የጋብርኤል ማግሃሌሽ ሚና ፍጹም ፍጹም የተለየ ስለሆነ ሌላ ነገር ማሰብ አርሰናል ሊጠበቅበት ይችላል ነው፣ ግን ከሱ ደህንነት ስለማይበልጥ ይላል አርቴታ። ይህን ልጅ በጥንቃቄ ልንጠቀመው ስለሚገባ በጨዋታው ላይ የመሳ ተፍድሉ አነስተኛ ተብሎ ነው በራሱ በአሰልጣኙ የተገለጸው። ስለዚህ ከጋብርኤል ማግሃሌሽ በተጨማሪ ኖኒ ማድዌኬ፣ ጋብርኤል ሄሱስ፣ ካይሃቨርትስ እና ማርቲኖ ዲጋርድ በጉዳት ምክንያት በአርሰናል ማሊያ ዛሬም የማናያቸው ተጫዋቾች ናቸው። እነዚህ ተጫዋቾች ግን ከጉዳት አንጻር በጥሩ ሁኔታ እያገገሙ እንደሆነ ወደ ተሻለ አቅም እየመጡ እንደሆነና በቅርቡ መጫወት የሚጀምሩበት ጊዜም እንደሚሆን ተገልጿል። የሚለውን ማንሳት ይኖርብናል። ሌላው ግን ኢብሪቼ ኢዜ፣ ዛሬ ለሱ በጣም የተለየ ቀን ይሆናል። ምክንያቱም በክሪስታል ፓላስ ሕይወት በጣም ተስማምቶት የነበረ በክሪስታል ፓላስ በጣም የሚወደዱ የሚደነቁ ተጫዋቾች መካከል ግንባር ቀደም ተጠቃሽ ኢብሪቼ ኢዜ ነው። ኦሊቪየ ግላስነር ግን ይህ የቀድሞ የእኛ ታላቅ ተጫዋች ዛሬ የእኛ ተጋጣሚ ነው፣ ስለዚህ ወዳጅነት የሚባል ነገር አይኖረንም ጨዋታው ጀምሮ እስኪያልቅ ድረስ የሚል አስተያየትን ሰጥተዋል። ስለዚህ ከኢዜ ጋር እንፋለማለን። ጨዋታውን ክሪስታል ፓላስ እንዲያሸንፍ ለክሪስታል ፓላስ የሚስማማ ውጤት እንዲያመጣ ለማድረግ እንሞክራለን ነው። የክሪስታል ፓላስ ጨዋታ ለምንድን ነው ለአርሰናል ፈታኝ ሊሆን ይችላል ብለን ደጋግመን እያነሳን ያለ ነው? ያን እንደሆነ የምናስቀምጣቸው እውነቶች አሉ። እነዚህ እውነቶች ክሪስታል ፓላስ በተወሰነ ጊዜ 19 አካባቢ ጨዋታዎችን ማንም ሳያሸንፈው የሄደ ኤፌ ካፕን በምክንያት ያሸነፈ፣ በእንግሊዝ ፕሪሚየር ሊግም ጠንካራ ወደ መባል ደረጃ ከመጡት ክለቦች መካከል አንዱ ሆኗል። ደግሞም በዘንድሮ የውድድር አመት የእውነት ለመናገር ክሪስታል ፓላስ በጣም በጣም በጣም ጥሩ የሚባሉ ቁጥሮች አሉ አንደኛው ቁጥሩ የኤክስጂ ላይ ማንም የሚያክለው የለም። ኤክስፔክትድ ጎልስን በመፍጠር ረገድ ክሪስታል ፓላስ እጅግ እጅግ በጣም ጥሩ ነው። በዘንድሮ የውድድር አመት ከሁሉም የፕሪሚየር ሊጉ ክለቦች የተሻለ ኤክስጂ አለው። በጣም በተደጋጋሚ የግብ ሙከራዎችን በማድረግ የሚታወቅም ክለብ ነው። ከዛ በተጨማሪ ግን ኢላማቸውን የጠበቁ ሙከራዎችን በማድረግ ክሪስታል ፓላስ በፕሪሚየር ሊጉ አንደኛ ደረጃ ላይ የሚቀመጥ መሆኑን መግለጽ ይኖርብናል። ኤክስጂ ዲፈረንሽያሉን ስናሰላው ወይም ለግብ የሚጠበቁ እድሎችን መፍጠር አቅሙን እና ከነዚ ውስጥ ምን ያህሉን ጎል አደረጋቸው የሚለውን በማቀናነስ ስናመጣው አንደር ፐርፎርመር ነው። ይሄ ማለት እንደሚሞክራቸው ሙከራዎች ብዛት፣ እንደሚያደርጋቸው የጎል ማግባት ጥረቶች የሚጠበቅበትንና የሚገባውን ያህል ጎል አላገባም ይባል ይሆናል እንጂ የተከላካይ ክፍሎችን ያስጨንቃል፣ በተጋጣሚዎቹ ላይ ብልጫን ይወስዳል አምሮበትና ሞገስ ሜዳ ላይ ይታያል። አምስት ነጥብ ሶስት ስምንት ከዚህ ከአሁን ካገባው በላይ ማግባት ይጠበቅበት ነበር። ወደ ስድስት አካባቢ ተጨማሪ ጎሎችን ለማግባት የሚያስችል አቅም አለው። ባለፈው አይታችሁ ከሆነ ክሪስታል ፓላስ እና በርን መዝ ጨዋታቸውን ሲያደርጉ ሶስት ለሶስት ሲለያዩ ማቴታ ሀትሪክ ሰርቷል። ግን ማቴታ ከሰራው ሀትሪክ በላይ የእሳታቸው ኳሶች ሲያስቆጩት እንደነበረ ሁላችንም የምናስታውሰው ነው። ስለዚህ ክሪስታል ፓላስ ለአርሰናል ቀላል ተጋጣሚ አይሆንም። ግን አርሰናል ሌላ ሌቭል ላይ ነው ያለው። በፕሪሚየር ሊጉም በአውሮፓ ቻምፒዮንስ ሊጉም በጣም በተለየ ሁኔታ የሚደነቁ በጣም በተለየ ሁኔታ ክብር ከሚሰጣቸው ክለቦች ተርታ ይገኛል። የአውሮፓ ቻምፒዮንስ ሊግን ለማሸነፍ ቅድመ ግምት ለአርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ በዘንድሮ የውድድር ዓመት ከሁሉም የበለጠ ግምት አሁንም ላርሰናል ነው። መከበር ማለት ይሄ ነው። ይሄ ግን በጥረት የመጣ በጉብዝና የተቀዳጁት ነው። ለዚህ ነው በርዕሳችን አርሰናል ዛሬስ ምን ያሳየን ይሆን የሚለውን ያነሳ ነው። ሌላ ክሊንሺትን ጠብቅ፣ የአርሰናል ግብ ጠባቂ ዴቪድ ራያ ያለልፋት የሚጨርሰው ሌላ ጨዋታ ይሆናል ብለን ተስፋ እናድርግ። አርሰናል የሚገርም ብልጫን ወስዶ ጨዋታው ላይ አስገራሚ የበላይነትን ተጎናጽፎ ሙሉ ሶስት ነጥቡን ይዞ በመውጣት ከሊቨርፑል የሰባት ነጥብ ልዩነት መፍጠር ይችላል ወይ? ሌላ የምንገረምበት ምሽት ሊሆን እንደሚችል ተስፋ እናደርጋለን፣ እንጠብቃለን። ምንም ተባለ ምን ግን ክሪስታል ፓላስ ከአርሰናል ጋር የሚያደርጉት ጨዋታ ታላቅ ነውና እንዳያመልጣችሁ እዩት ብለን እንመክራለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በእርግጠኝነት ጨዋታው ከተጠናቀቀ በኋላ በወዲያው ምልከታችን ደግሞ ዳግም ወደ እናንተ እንመጣለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።